ሰላም ውድ ተከታታዮቻችን፣ ዛሬ የሩሲያ ና የዩክሬን ግጭት መነሻና እንዴት እዚህ እንደደረሰ እንወያያለን። ተከታተሉን። አንድ ሀገር የነበሩት ሩሲያና ዩክሬን እንዴት እዚህ ደረሱ? ሩሲያ ነች ልጇን የበላችው ወይስ ዩክሬን ትሆን የናት ጡት ነካሿ? የዛሬን አያድርገው እና ሩሲያ ና ዩክሬይን አንድ ሀገር ነበሩ። ሁለቱ ሀገራት እስከ ፈረንጆቹ አስራ ዘጠኝ ዘጠና አንድ ድረስ የድሮዋ ሶቪየት ሕብረት አካል ነበሩ። የዛሬ ሰላሳ አራት አመት በአስራ ዘጠኝ ዘጠና አንድ ነበር ሁለት ሉዓላዊ ሀገራት የሆኑት ሩሲያ ና ዩክሬይን። በ1991 የቀድሞዋ ሶቪየት ሕብረት ፈራርሳ ወደ 15 ሀገራት ስትበታተን ነው ሩሲያና ዩክሬን የተለያዩ ሁለት ሉዓላዊ ሀገራት የሆኑት። ሶቪየት ሕብረት በ1991 ስትበታተን የአሁኗ ሩሲያ የሩሲያ ፌዴሬሽን በሚል እንደ አዲስ የተመሰረተች ቢሆንም የድሮዋን ሶቪየት ሕብረት ዋና አስኳል በመሆኗ እንደ እናት ሀገር ሆና ቀጥላለች። በነገራችን ላይ በዓለማችን የቀዝቃዛው ጦርነት መጠናቀቅን ተከትሎ ብዙ አዳዲስ ሀገራት ተፈጥረዋል። በተለይ አስራ ዘጠኝ ዘጠናዎቹ መጀመሪያ አመታት ላይ የመገንጠል ፋሽን ሆኖ የነበረበት ወቅት ነበር ማለት ይቻላል። በዚህ ወቅት ብሔርተኝነትና ብሔርን መሰረት ያደረገው ፖለቲካ በስፋት የሚቀነቀንበት ዘመን ነበር። በመሆኑም ከአስራ ዘጠኝ ዘጠና አንድ ወዲህ በዓለም ላይ ከሰላሳ አራት አዳዲስ ሀገራት ተፈጥረዋል

ናቸው። እነዚህ 34 ሀገራት ነጻ ሀገር የሆኑት ከ1991 እስከ 2011 ባለው 20 አመት ብቻ ነው። ከ2011 በኋላ በዓለማችን አዲስ ሉዓላዊ ሀገር አልተፈጠረችም። በዓለማችን ካሉ ነጻ ሀገራት ለመጨረሻ ጊዜ ሀገር የሆነችው የዓለማችን ወጣቱ ሀገር ደቡብ ሱዳን ስትሆን ከሱዳን ተገንጥላ ነጻ ሀገር የሆነችው የዛሬ 14 ዓመት በ2011 ነበረ። ወደ ዋናው ጉዳያችን እንመለስ። ና ሶቪየት ሕብረት የፈራረሰችው በውስጣዊ ፖለቲካዊ ና ኢኮኖሚያዊ ቀውስ ና በውጭ በተፈጸሙባት ከባድ ሴራዎች ድምር ውጤት እንደሆነ ይገለጻል። ከባድ የአይዲኦሎጂ ወይም የርእዮተ ዓለም ቀውስም አንዱ መሰረታዊ ችግር እንደነበረ እንደ ታሪክ ይነግረናል። ይህንን ተደራራቢ ቀውስ ለአመታት ለመፍታት የተወሰደው እርምጃ ደግሞ ይበልጥ የሀገሪቱን መፍረስ እንዲፋጠን አድርጎታል። የሀገሪቱ መፍረስ እንዲፋጠን ያደረገው ክስተትም ወቅቱ የሶቪየት ህብረት ፕሬዚዳንት የነበረው ሚካኤል ጎርባቸው ያወጣው አዲሱ አዋጅ እንደነበረ ይነገራል። አዲሱ የጎርባቸው የሪፎርም አዋጅ መገንጠል አቀንቃኞችን እንቅስቃሴ እንዳቀጣጠለው ና ብሄርተኝነት ገንፍሎ በመውጣት የነጻ አገርነት ጥያቄ በከፍተኛ ደረጃ እንዲያድግ አድርጓል። እርግጥ ገለልተኛም ምሁራን ሶቪየት ህብረትን ያፈራረሰት መሰረታዊ ምክንያት የዲሞክራሲ ባህልን መገንባት ባለመቻሉ እንደነበር የሚያነሱም አሉ። የሚካኤል ጎርባቸው ፕሬስቶሪካ የተባለ የኢኮኖሚ ሪፎርም እና ግላስ ሎስት የተባለ የፖለቲካ ሪፎርም የሶቪየት ሕብረትን ኢኮኖሚያዊና ፖለቲካዊ መዋቅር እንደ አዲስ በማዋቀር የሀገሪቱን ሪፎርም ለማድረግ ያለመ ነበረ። በተቃራኒ ግን ይህ የጎርባቸው ሪፎርም በተቃራኒ ግን ይህ የጎርባቸው ሪፎርም የማዕከላዊ መንግስትን በከፍተኛ ደረጃ በማዳከም በያኔው ገዢ ፓርቲ ኮሚኒስት ፓርቲን እንደ እና በሀገሪቱ በሶቭየት ሕብረት ላይ ከፍተኛ ጥላቻ፣ ተቃውሞና ትችት እንዲያድግ ምክንያት ሆናል። በዚህ ወቅት በተለይም የባልቲክ ስቴቶች በመባል የሚታወቁት የሶቭየት ግዛቶች ከፍተኛ ተቃውሞና ራስን በራስ የማስተዳደር ጥያቄ እየበረታ መጣ። ነጻ ሀገርነትን ማቀንቀን ጀመር። ይህ የውስጥ የፖለቲካ ቀውስ እያየን በመምጣቱም በሀሲያ 1991 ላይ በፕሬዚዳንት ጎርባቸው ላይ የመግደልና የመፈንቅለ መንግስት ሙከራ ተደረገ። ምንም እንኳን የመፈንቅለ መንግስት ሙከራው ሳይሳካ ቢቀርም ይህ ክስተት በአፋፍ ላይ የነበረው የሶቪየት ህብረት ፖለቲካ ይበልጥ በማቀጣጠል የማዕከላዊ መንግስትን ስልጣን አዳክሞ የመገንጠል ጥያቄን በከፍተኛ ደረጃ አፋጠረው። ይህን ቀውስ መቀልበስ ያቃተው ጎርባቸው ታህሳስ 1991 ላይ ሶቪየት ህብረት በይፋ መፍረሷን በማወጅ በተገነጠሉ ክልሎች ሀገሮችን የነጻ ሀገርነት እውቅና መስጠት ጀመረ። ይህን ተከትሎም የአሁኗ የሩሲያ ፌዴሬሽን እንደ አዲስ የተመሰረተች ሲሆን ሌሎች 14 ሀገራትም ከሶቪየት ህብረት ተገንጥለው ነጻ ሀገር ሆነዋል። ከነዚህ 15 ሀገራት ዩክሬይን አንዷ ነበረች። 15ቱ የቀድሞ ሶቪየት ህብረት መበታተን ተከትሎ የተፈጠሩ ሀገራትም የአሁኗ ሩሲያ፣ ኢስቶኒያ፣ ላቲቪያ፣ ሉታኒያ፣ ቤላሩስ፣ ዩክሬይን፣ ሞልዶቫ፣ ጆርጂያ፣ አርሜንያ፣ አዘርባጃን ካዛክስታን፣ ኡዝቤክስታን፣ ቱርክመኒስታን፣ ክርጊስታን እና ታጃክስታን ናቸው። ሶቪየት ህብረት ይህን ሰፊ ግዛት ይዛ አንድ ሀገር የነበረችው ከ1922 እስከ 1991 ነበር። የሶቪየት ህብረት አካል የነበረችው ዩክሬን የአሁን ነጻና ሉዓላዊ ሀገር ናት። በምስራቅ አውሮፓ ውስጥ የምትገኘው ዩክሬን በቆዳ ስፋቷ ከአውሮፓ ሁለተኛዋ ትልቅ ሀገር ስትሆን የህዝብ ብዛቷም 44 ሚሊዮን ገደማ ነው። ታኅሳስ 30 1922 የቀድሞዋን ሶቪየት ህብረት የተቀላቀለችው ዩክሬን UKSSR በሚል ክልል ትጠራ ነበር። ታኅሳስ 1922 የሶቪየት ህብረት አካል የሆነችው ዩክሬን ታኅሳስ 1991 ማለትም ከ69 ዓመት በኋላ ሶቪየት ህብረት ስትፈራርስ ዩክሬን ሉዓላዊ ሀገሯን ነጻ ሀገር መሆኗን ተከትሎም ነጻ ከወጣች ከአምስት ዓመት በኋላ ሰኔ 28 ቀን 1996 ማለትም የዛሬ 29 ዓመት ህገ መንግስት አጽድቃለች። 1991 ላይ ዩክሬን ነጻ ሀገር ስትሆን የተመረጠው የመጀመሪያው የዩክሬን ፕሬዚዳንት ሊዮናይድ ክራብቹክ ይባላል። ከዚያን ጊዜ ጀምሮ ላለፉት 34 ዓመታት ስድስት የተለያዩ ፖለቲከኞች ዩክሬንን በፕሬዝዳንትነት መርተዋል እነሱም ክራብቹክ ከ1991 እስከ 1994፣ ዳንሎቪች ኩችማ ከ1994 እስከ 2005፣ ቪክቶር አንድሮቪች ዩሽንኮ ከ2005 እስከ 2010፣ ቪክቶር ያኑኮቪች ከ2010 እስከ 2014፣ ፔትሮ ፖሪሶንኮ ከ2014 እስከ 2019፣ እንዲሁም የአሁኑ ፕሬዚዳንት ኮሜዲያን ወለድሚል ዘለንስኪ ናቸው። ዘለንስኪ ታዋቂ ኮሜዲያን የነበረ ሲሆን ምርጫ አሸንፎ የዩክሬን ፕሬዚዳንት የሆነው 2019 ነበር። ዩክሬይን ከፖላንድ፣ ከስሎቫኪያ፣ ከሀንጋሪ፣ ከሮማኒያ፣ ከሞልዶቫ፣ ከሩሲያና ከቤላሩስ በድንበር ትዋሰናለች። እስከዛሬ ከሩሲያ ውጭ ከጎረቤቶች ጋር ጦርነት ገጥማ አታውቅም። ዩክሬይን። ሩሲያ በበኩላ የቀድሞዋ ሶቪየት ሕብረት ስትፈራርስ የሩሲያ ፌዴሬሽን በሚል ስም እናት ሀገር ሆና ተመስርታለች። ሩሲያ በዓለም ላይ በቆዳ ስፋቷ ቀዳሚ ሀገር ስትሆን ጠቅላላ የሕዝብ ብዛቷም 144 ሚሊዮን ገደማ ነው። የአሁኗ ሩሲያ በ1991 በአዲስ መልክ ስትመሰረት የመጀመሪያ ፕሬዚዳንቱ ነው የተመረጠው፣ ቦሪስ ሄልትሰን ይባላል። ሄልትሰን ሩሲያን ከ1991 እስከ 1999 ለ8 ዓመታት ማስተዳደር ችሏል። እሱን በመተካት በፈረንጆቹ ሁለት ሺ ላይ ወደ ፕሬዝዳንትነት የመጣው የአሁኑ ፕሬዝዳንት ቭላድሚር ፑቲን ሲሆን ከ2000 እስከ 2008 ለ8 ዓመታት ሩሲያን አስተዳድሯል። ፑቲንን በመተካት ከ2008 እስከ 2012 ሩሲያን ያስተዳደረው ፕሬዝዳንት ደግሞ ድሚትሪ መድቬዴቭ ይባላል። በ2012 በተደረገ ምርጫ በድጋሚ የሩሲያ ፕሬዚዳንትነት ስልጣንን የያዘው ቭላዲሚር ፑቲን ከ2012 እስካሁን ድረስ ላለፉት 13 ዓመታት ሩሲያን እያስተዳደረ ይገኛል። ይህም ማለት ከ1991 በኋላ ሩሲያ ነው ያስተዳደሩ ፕሬዚዳንቶች ሶስት ብቻ ሲሆኑ የአሁኑ ፕሬዚዳንት ቭላዲሚር ፑቲን 21 ዓመታትን በመምራት ቀዳሚው ፕሬዚዳንት ነው። ሶቪየት ሕብረት ፈራርሳ 15 የተለያዩ ነጻ ሀገራት ከተመሰረቱ ከ1991 በኋላ ዩክሬንና ሩሲያ ኮሞንዌልዝ አግሪመንት ወይም በጋራ የመበልፀግ ጸግ ስምምነት በሚል የሚል ውል ተፈራርመው ጥሩ ግንኙነት መመስረትን ሞክረው ነበር። ነገር ግን ይህ ስምምነት በዚህ ሂደት በጊዜ ሂደት የሁለት ነጻ ሀገራት የጋራ ስምምነት መሆን ቀርቶ ሩሲያ ዩክሬንን እንደ አንድ ግዛቷ እንድታይ አድርጓል የሚል ቅሬታ ከወደ ዩክሬን በኩል መሰማት ጀመረ። የሩሲያ አካሄድ ለደህንነቷ ስጋት እየሆነ መምጣቱን የተገነዘበችው ዩክሬንም ሉዓላዊነቷንና ህልውናዋን ለማስጠበቅ እንደ መፍትሄ ያየችው ከአውሮፓ ህብረትና ከኔቶ ጋር አጠቃላይም ከምዕራባውያን ጋር ያላትን ግንኙነት እያጠናከረች መጣች። ዩክሬን ምዕራባውያንን ለደህንነቷ እንደ ዋስትና አድርጋ ማየት በመጀመሯ ግንኙነቷን በፍጥነት እያሳደገች መጣች። ቀድሞውንም ቢሆን ከምዕራባውያን ጋር አይጥ እና ድመት የሆነችው ሩሲያ በበኩሏ ዩክሬን ከምዕራባውያን ጋር ያላትን ወዳጅነት እያደገ መምጣት በህልውናዋ የተጋረጠ ከፍተኛ አደጋ አድርጋ መመልከት ጀመረች። በዚህም ምክንያት ሁለቱ ሀገራት በጠላትነት በአይነ ቁራኛ መተያየት ጀመሩ። ምንም እንኳን የሁለቱ ሀገራት በጋራ የመበልፀግ ስምምነት ውሉ ባይቀደድም ጠላትነታቸው እያደገ መጥተው በፈረንጆቹ 2014 ላይ ሩሲያ ጦር አዝምታ ክሪሚያ የተባለች ስትራቴጂክ የዩክሬን ግዛትን በኃይል በመውረት ወደ ራሷ ጠቅልላታለች። የ2014ቱ ጦርነት እና የግዛት ወረራን ተከትሎ ሁለቱ ሀገራት የለየላቸው ባላንጣ ሀገራት የሆኑ ሲሆን ዩክሬንም 2018 ላይ ከኮመንዌልዝ አግሪመንት በይፋ መውጣቷን ገለጸች። ሩሲያ ክሪሚያ ግዛትን ከዩክሬን በኃይል መውሰዷን ተከትሎ በሱ ብቻ እንደማትመለስ እርግጠኛ የሆነችው እና የህልውና ስጋት ያደረባት ዩክሬንም ሩሲያን እንደ ታሪካዊ ጠላት በማየት ለህልውና ዋስትና የሚሆናትን ነገር ማማተር ጀመረች። እንደ መፍትሄ የወሰደችው ግንኙነቷን ከምዕራባውያንና ከምዕራባውያን ተቋማት ጋር ማሳደግና የሰሜን አትላንቲክ ጦር ቃል ኪዳን ድርጅትንና የአውሮፓ ህብረትን አባል ለመሆን ጥያቄ ማቅረብ ጀመረች። ወትሮም ቢሆን ምዕራባውያንን በጥርጣሬ የምትመለከተው ሩሲያም ዩክሬን የኔቶ አባል ከሆነች ህልውና የአደጋ ውስጥ ይገባል በሚል ስጋት ሂደቱን በመቃወም ዩክሬን የኔቶ አባል የምትሆነው በመቃብሬ ላይ ነው እያለች ማስጠንቀቅና ማስፈራራት ቀጠለች። የሩሲያን ማስፈራሪያን ወደ ጎን በመተው የኔቶ አባል ለመሆን ግፊቷን የቀጠለችው ዩክሬን ዋስትና የሚሆነኝ ነገር እስከሌለ ድረስ አንድ ቀን ሩሲያ ታጠፋኛለች በምን ስጋት ግፊቷን ቀጠለችበት። ሁለቱም እርስ በርስ ለህልውናቸው አደጋ አድርገው መተያየት የጀመሩት ሩሲያና ዩክሬን አሁን ላይ ለገላጋይና ለመፍረድም ከባድ የሆነ ጦርነት በማካሄድ ላይ ይገኛሉ። በፈረንጆቹ አቆጣጠር የካቲት 24 ቀን 2022 ላይ ሩሲያ ልዩ ወታደራዊ ዘመቻ በሚል ዩክሬን ላይ በይፋ ጦርነት አውጃ ወረራ ጀመረች። በመጀመሪያው ሳምንት ከፍተኛ ድል የቀናት ሩሲያ በአጭር ቀን አሰፊ የዩክሬን ግዛትን መቆጣጠር ችላ ነበር በወቅቱ በነበረው የሩሲያ ጦር ግስጋሴ በሳምንታት ከፍ ካለንበት በጥቂት ወራት ውስጥ ዩክሬንን ተቆጣጥራ በስልጣን ላይ ያለውን መንግስት በማፍረስ ለራሷ ተገቢ የሆነ አሻንጉሊት መንግስት ታቋቁማለች ዩክሬይንን በእጃ ትዘውራለች ተብሎ ቢጠበቅም በምዕራባውያን የመሳሪያ ድጋፍና በዜጎቹ አቁጣ ወታደራዊ አቅሟን ማጠናከር የጀመረችው ዩክሬን ሩሲያ በፈለገችው ልክ አላማዋ እንዳታሳካ ማድረግ ችላለን። ምንም እንኳን ሩሲያ የዩክሬንን 20 በመቶ ገደማ ግዛት ብትቆጣጠርም በአጭር ጊዜ ይጠናቀቃል ተብሎ የተጀመረው ልዩ ዘመቻ ጦርነት ግን ሶስት ዓመት ከአራት ወር ቢሆነውም አሁንም መች እንደሚቆም ፍንጭ የለም። ከ7 ሚሊዮን በላይ ዩክሬናውያንን ያፈናቀለው ከ180 ቢሊዮን ዶላር በላይ የመሠረተ ልማት ውድመትን ያደረሰው ከ100ሺህ በላይ ህዝብ የገደለውና ከ400ሺህ በላይ ህዝብን ያቆሰለው የዩክሬንና የሩሲያ ጦርነት አሁንም ወደ ማያባራ እልቅት እያደገ ይገኛል። ሩሲያም 20 በመቶ በላይ የዩክሬን ግዛትን እና ሶስት በመቶ አካባቢ የዩክሬንን ህዝብን የተቆጣጠረች ቢሆን ግቧን እስክታሳካ ድረስ ጦርነቱን ለማቆም ፍላጎት ያላት አትመስል። ዩክሬንም ምንም እንኳን ከፍተኛ ጉዳት እያስተናገደች የቀጠለች ቢሆንም ሩሲያን ከመጋፈጥ ወደ ኋላ የምትል አትመስልም። በዛ ላይ ምዕራባውያን ለራሳቸው ጥቅም ሲሉ ጦርነቱን ስላወሳሰቡት የሁለቱ ሀገራት ጉዳይ መሆኑ ቀርቶ የብዙ ተዋንያን ጉዳይ ይሆናል። አሁን ላይ ሁለቱን ሀገራት ለማሻ ለማሸማገል ጥረቶች የቀጠሉ ቢሆንም እስካሁን ፍሬ ማፍራት አልቻሉም። ለዚህ ሳምንትም በሀገረ ቱርኪ በእስታንቡል ከተማ ሁለቱን ሀገራት ለማሸናገል አገናኝቶ ለማሸማገል ቀጠሮ ተይዟል። ይህን ሽምግልና ሰላም እንዲያሰው እንዲያወርድ መልካም ምኞታችን እየገለጽን በዚሁ እንሰናበታለን። ታዲያ ዩክሬይን ነች የናት ጡት ነካሽ ሆነችው ወይስ ሩሲያ ነች ልጇን የበላችው? ታሪካዊ እውነቱን በዚህ መልኩ አቅርበንላችኋል። ድምዳሜውን ለናንተ ስጥትተናል። ሰላም ለሰው ልጆች ሁሉ፣ ሰላም ለዓለማችን።